የአድዋ ድል መታሰቢያ በዓለም ላይ ካሉት አስር ገናና የጦር ሙዚየሞች መካከል አንዱ መሆኑ ይገለጻል። የድል መታሰቢያው ተመርቆ ስራ ከጀመረ ሀያ ወራትን ቢያስቆጥርም በአጭር ጊዜ ውስጥ ያስመዘገባቸው ዘርፈ ብዙ ስኬቶች አበረታች መሆናቸውን በአዲስ አበባ ከተማ ምክር ቤት የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ በሩብ ዓመት አፈጻጸም ምልከታው አረጋግጧል። የአድዋ ድል መታሰቢያ በበጀት ዓመቱ የመጀመሪያ ሩብ ዓመት የኮንፈረንስ ቱሪዝምን በማሳደግ ረገድ በርካታ ስራዎችን ማከናወኑን የጠቀሱት የአድዋ ድል መታሰቢያ ዋና ዳይሬክተር አቶ ግሩም ግርማ ሀገራዊ አንድነት ግንባታም የጎላ ድርሻ እያበረከተ እንደሚገኝ ተናግረዋል። አሁን አሁን እየተነቃቃ የመጣውን የኮንፈረንስ ቱሪዝም በግንባር ቀደምነት ከመምራት አኳያ በርከት ያሉ መድረኮች እዚህ ተከናውነዋል። ትላልቅ የሀገር መሪዎች ተገኝተዋል፣ ጎብኝተውታል። ትላልቅ ሀሳቦችም እንደዚሁ ለሀገር ፖሊሲ ምንጭ መሆን የሚችሉ መድረኮች፣ ሀሳቦች ተንሸራሽረውበታልና። በተለይ በኮንፈረንስ ቱሪዝሙ ከቅርብ ጊዜ ወዲህ የግንባር ቀደምነት ሚናውን እየተወጣ ያለ አንጋፋ ተቋም ነው። እንግዲህ በወደፊትም በተመሳሳይ ይቀጥላል ተብሎ ይታሰባልና በተለይ እነዚህ ሁለቱ ታሪኩን አጉልቶ በማሳየት ለቀጣይ ትውልድ በማስተማር ለሀገራዊ አንድነትና ለሀገራዊ ገጽታ ግንባታ አዎንታዊ ሚና እንዲጫወት ከማድረግ እና ከተማዊቷን ደግሞ የኮንፈረንስ ቱሪዝም ማዕከል ከማድረግ አኳያ ካስመዘገባቸው ስኬቶች ውስጥ በግንባር ቅደምነት የሚጠቀሱ ሆነው ይታያሉ ማለት ነው። የአድዋ ድል መታሰቢያ የጎብኚዎች መጠን እያደገ መምጣቱን ተከትሎ ኢኮኖሚን የሚደግፍ ገቢን ከማመንጨት አኳያ በሩብ አመቱ አቅሙ እያደገ መጥቷል ያሉት ዋና ዳይሬክተሩ፣ በተለይም የሀገር ውስጥና የውጭ ቱሪስቶችን ከማስተናገድ አንጻር ስኬታማ ስራዎችን ማከናወኑን ተናግረዋል። የሁለት ሺ አስራ ስምንትንም አፈጻጸም የሶስት ወሩ ብቻ እንኳን ብናይ ከቅድ በላይ የሀገር ውስጥ ጎብኚዎችን ቁጥር ጨምሯል ኦልሞስት ከ ስልሳ አራት ሺህ በላይ ማለት ነው። የውጭ ጎብኚዎችን ቁጥር ከ ሁለት ሺህ ስልሳ ስድስት አካባቢ ተመዝግቧል። ይሄ ካለፉት አመት ኦር ጊዜያት አንጻር ሲታይ በጣም ምርታዊ እድገት እያሳየ እንደመጣ ብቻም ሳይሆን የአድዋ ድል መታሰቢያ በጉብኝቱ ታሪኩን ተደራሽ ከማረግ አንጻር በዜጎችም በዓለም አቀፍ ጎብኚዎችም ዘንድ ተደራሽ ማዕከል እየሆነ እንደመጣ ማሳያ ሆኖ ያገለግላል። የአድዋ ድል መታሰቢያ በሩብ ዓመቱ በገጽታ ግንባታና በኮንፈረንስ ቱሪዝም እድገት መጨመር እንደ ከተማ ያበረከተው አስተዋጽኦ ከፍተኛ መሆኑን ተመልክተናል ያሉት በአዲስ አበባ ከተማ ምክር ቤት የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጋቱሊች ወር፣ በቀጣይም የድል መታሰቢያው ከተቋማት ጋር ትስስር ፈጥሮ የበለጠ እንዲ ተጋ ቋሚ ኮሚቴው ድጋፍና ክትትሉን ያጠናክራል ብለዋል። ይህም ፕሮጀክት ኦን የሚያደረገው መላው እንዴት ነው ፕሮግራሞች እየተካሄዱ ያለው፣ ዋናው ትልቁ ተግባር ይህንን ስለሆነ የመከታተልና የመደገፍ ስራ ዛሬ ለመጀመሪያ ጊዜ የአንደኛ ሩብ አመት ለመገምገም መጥተናል። ምናልባት ከእቅዱ መነሻ አድርገ ነው እቅዱ ገምግመናል። በደም በደምብ መስራት ያለባቸው በአስተያየት መልኩ ካስቀመጥ ነው በኋላ የአንደኛ ሩብ ዓመት አፈጻጸም በጣም ጥሩ ሆኖ አገኝተነዋልና ቀጣይ ቋሚ ኮሚቴ መደገፍም ያለባቸው ጉዳዮች አሉ። የአድዋ ድል መታሰቢያ ስራ ከጀመረበት አንጻር ያከናወናቸው ማህበራዊና ኢኮኖሚያዊ ጉዳዮች አበረታች መሆናቸውን የጠቀሱት የቋሚ ኮሚቴው አባላትም በቀጣይም የበለጠ ስኬታማ ለመሆን የቅርስ ሀብቶችን በማሰባሰብና ራሱን በማስተዋወቅ በኩል የሚሰሩ ስራዎችን ተጠናክረው መቀጠል እንዳለባቸው አስተያየታቸውን ሰጥተዋል። የአድዋ ጉዳይ መላው ኢትዮጵያ ነው አንዳንድ ጊዜ ያልተነገረላቸው ያልተዘመረላቸው ያልተጻፈላቸው ስላሉ ኮንቲኒየስሊ እነዚህን እንትኖችን በመሰብሰብ ረገድ ቅርሶችን በመሰብሰብ ረገድ ተጠናክሮ ቢሰራ። ይሄ ተቋም እራሱን መሸጥ አለበት። ከሸጠ ከታቀደው በላይ መስራት እንደሚችል አሳይቷል ከጅምሩ